ሳላግኝሽ ብሄድ ስለሚከፋኝ፣ ቸው ብዬሽ መሄድ ስለምፈልግ ነው። እና ደስ ብሎች ቸው በይኝ እና ተሰነባብተን እኔም ሊድ አንችም ደግሞ እዚህ እኔ አላፈዘንክም እና እኔም ፈጣሪ ካለ ከተመለስኩ እንገናኛለን። ጭካኔ ነው በእውነት

ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም ወደ እናንተ በድጋሚ ተመልሼላችኋለሁ ማለት ነው ያው ይህ ሳምንት ሁላችንም ስንመጣ ደስ ብሎን በፈገግታ ያለው ነገር እግዚአብሔር ይመስገን ደስ የሚል ነገር ነው እና ዛሬም ያው እዚህ ባለውበት ጊዜ አንዳንድ ነገሮችን አስተካክ ያለው በጣም ደስ ብሎኛል። ያው ለአብርሽና ለሩታ ማድረግ የነበረብኝ ነገሮችን አድርጌ ያለው አይቆጨኝም ማለት ነው። ስለዚህ ነገሮች እንደዚህ አሪፍ ከሆኑልን እኔም ደግሞ እዛ ያልጨረስኩ ስራ ስላለ ድጋሜ መመለስ ስላለብኝ እመለሳለሁ ማለት ነው። ግን ዛሬ ላይ ስመለስ ያው ቤቴን ታቋታላችሁ። ከዚህ በፊት በአንዳንድ ነገሮች ተዋውቀን ያው በጣም ጥሩ ሴት ናት። ስለዚህ ያው እሷን ቸው ማለት ስለምፈልግ ለዛ ነው ማለት ነው። ደውዬላታለሁ ቸው ብያት መሄድ ስለምፈልግ ነው ለምትሉ ያው ሰዎች ስትሆኑ ረጅም አመት መግባባት የለባችሁም ረጅም አመት መቆየት የለባችሁም ከሰው ጋር ለመግባባት ከሰው ጋር ደስ የሚል ጊዜ ለማሳለፍ እና እኔ ደግሞ ከእሷ ጋር ባወኳት ጊዜ ጥሩ ጊዜ ያሳልፍ ያለው እንደ ጠበኳት ልጅ አይደለችም ያው ስትመጣ በሌላ መንገድ ነበር የተረዳዋት አመጣጧ ምናምን ደስ አላለየው ነበር ግን ይበልጥ ደግሞ ቀርቤ ካወኳት በኋላ በጣም ደስ የምትልች የምትወደድ ቆንጅዬ ናት ደግሞ በዛ ላይ ለእናንተ አልነግራችሁም። እና ብቻ ደስ የምትል ልጅ ናት። እና እሷን ደግሞ ማስከፋት አልፈልግም። ስለዚህ ቢያንስ ልመለስ ነው ቸው ልላት ነው ማለት ነው። ምናልባት ይህ ነገር ደስ ላይ ያሰኛት ይችላለን ብትሉ ያው ብዙ ጊዜ እኔና እሷ እንደዚህ አሪፍ ጊዜ ለማሳለፍ ፈልገን አልተመቸንም፣ እና ያ ያ ነገር ምናልባት ደስ ላይ ያሰኟት ይችላሉ ማለት ነው። እኔም ደግሞ ያው ለሷ ጊዜ ያልሰጠዋት ወደ እናንተም እንደዚህ ካሜራ ፊት ያልመጣ ነው። ያው አንዳንድ ነገሮች ለማስተካከል እየሞከርኩ ስለነበር ሁሉ ነገራችን ደግሞ ካሜራ ላይ መውጣት የለበትም ብዬ ስላሰብኩኝ ነው እና ብቻ እንዲ እንዲ ብዬ ስለሷ ማውራት አልችልም ለምትሉ ያው ራሷ መታ ስለ ራሷ በደንብ ትነግራችሁ ብታቋት ይሻላል። እየተላመዳችሁት ምናምን ይሻላል። እና እኔም ደሞ የምር ግን እየከፋኝ ነው፣ ስንመለስ ማለት ነው እዚሁ ከሷ ጋር ወንድ በጣም ደስ ይለኝ ነበር። አንዳንድ ነገሮች ከሷ ጋር ባሳለፍ ምናምን ደስ ይለኛል። እና ዛሬም ስንለያት እየደበረኝ እየከፋኝ ነውና፣ ግን ደሞ ምንም ማድረግ አይቻልም። አንዳንድ ህይወት እንደዚህ ናት። ፈጣሪ ካለ ምናልባት አብረን የምንሆንበት መንገድ ህይወት ከተመቻቸልን ደስ ይለናል። ግን ደግሞ እኔም የራሴን ህይወት መቀጠል ስላለብኝ እሷም ደግሞ የራሷን ህይወት ስላለ ግዴታ እኔም ወደ ስራዬ መመለስ አለብኝ። እሷም ደግሞ እዚህ ክላስ ምንም ስላለ ግዴታ እዚሁ መኖር አለባት ብዬ ነው የማስበው። ስለዚህ ግን ደግሞ ያው ጥሩ ጊዜ ስላሳለፍን ቻው ብዬ መሄድ አለብኝ ነው ያው። ብቻ ስሜታዊ ነው ማወራችሁ ማለት ነው። ምንም ማድረግ አልችልም። ምናልባት ይህንን ስሜቴ እናንተ ላትረዱት ትችላላችሁ፣ ላታውቁት ትችላላችሁ። ለምትሉ ምን የምታውቁት ነገር የለም ምን የምታዩት ነገር ስለሌለ ምናልባት ስሜቴ ላይገባችሁ ይችላል። ግን ደግሞ ያው ነግሬያቸዋለሁ። ሁሉም ነገር ካሜራ ፊት አይወጣም። እኔም ደግሞ ቢያንስ እሷን ካወቅኳት ሁለት ወር ቢያንስ ሶስት ወር ይሆናልና በዛ አጭር ጊዜ ውስጥ ደግሞ ያው ሰውን ለማወቅ ሶስት ወር ምናምን በቂ ነው ብዬ አስባለሁ። እና ከእሷ ጋር ደግሞ በሶስት ወር ውስጥ በደንብ አውቂያት፣ ጥሩ ልጅ እንደሆነች የምር ሴትነት የምታዩባት፣ በቃ ደስ የምትል የምትወደድ አይነት ልጅ ናት። እና እኔ ወንድማችሁ ደግሞ ያው ይህን አክልም ከሰው ጋር ያለኝ ተግባቡት ያስጠላል ብዬ አላስብም። ሰውንም ለመልመድ አስቸጋሪን አይነት ነኝ ብዬ አላስብም። ከሰው ጋር ቶሎ ላመዳለሁ፣ ቶሎ ተግባቡታልኝ እና በዚያ አጭር ጊዜ ደግሞ ከእሷ ጋር ተግባብቼ አሪፍን ጊዜ አሳልፍ ያለው በዛ ደግሞ አይቆጨኝም፣ ደስተኛ ነኝ። ስለዚህ ከዚህ በለጠ ምንም አልላችሁ፣ ብቻ ፈጣሪ ያውቃል። እኔ አሁንም በሆን ነገሮች ተመቻችተውልኝ እዚሁ ወይ ደግሞ እዛ እሷ ምትመጣበት ነገር ተመቻችቶ አንድ ላይ ቪዲዮ እየሰራ ነው ወደ እናንተ እየመጣን ደስ ደስ በሚሉ ስራዎች እናንተ ሊያዝኑ አንዱ በሚችሉ ስራዎች ብመጣ በጣም ደስ ይለኛል። አብዛኞቻችሁም ደግሞ ያው የራስ ስራ ይዘና ምናምን እያላችሁ ስለነበር ቢኒ የናቆሽ ህይወት እንዳስተካከል ከሆኖ ሳለ ያ ጥሩ ሆኖ ሳለ የራስን ህይወት ደግሞ የምታሳየን ምናምን ያላችሁ በጣም ብዙ ሰዎች አላችሁ፣ በውስጥ የምትመክሩኝ እንደ ታላቅ ት እንደ እንደ ታናሽም ደግሞ የትሆናችሁ የምትመክሩኝ በጣም ብዙ ሰዎች አላችሁና ለእናንተም በጣም አመሰግናለሁ። ክበሩልኝ፣ በጣም ነው የምወዳችሁ። ይህ ምርጥ ፋሚሊ ቤተሰቦች ሁላችሁንም ማለት ነው፣ ስልሳ ስድስታችሁ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የምር ለእኔ ቦታና ክብር ስላላችሁ እግዜር ያክብራችሁ፣ ምንም አልላችሁ። እውነት ፈጣሪ ውለታችሁን ይመልሳችሁ ነው ምለው በዚሁ አጋጣሚ ደግሞ እናንተን ለማዝናናት በቻልኩት እሞክራለሁ፣ በቻልኩት እጥራለሁ። ደስ የሚያሰኛችሁ የምትወዱትን ስራ ለመስራት ቀን በቀን ወደ እናንተ ለመምጣት እሞክራለሁ። ለሰው ደግሞ ማሰብ ጥሩ ነው። እኔ እስከ ዛሬ የከፈልኩት መስዋዕት ለወንድሜ ነው፣ ለጓደኝ ነው እና አልጸጸትበትም። ብሰደብበትም፣ ምንም ብልበት ሁለቱን አንድን ለማድረግ ሁለቱን ለማስታረቅ በሰላም ለማኖር ነው እና በራሴ እኮራለሁ። መጥፎን ስራ አልሰራውም፣ መጥፎ ተግባርን አላደረኩም እና ነገ ላይ አፌን ሞልቼ ማወራበት ነገር ነው እና በጣም ደስ ብሎኛል። ያለው ነገር እንደዚህ መሆኑ እግዚአብሔር ብሎ ደግሞ እስከ መጨረሻው እንደዚህ ፍቅር በፍቅር ያርጋቸው፣ አይ ላያቸው ነው የምለው። ና ቤቲም ኬት እንደምትመጣ አላውቅም። እሷን ማየት ስለፈለግኩኝ ነው መሰለኝ። እሷ እራሱ በቃ ማስጠበቅ ወንድን ማስጠበቅ ሴቶች ትወዳላችሁ፣ ሁላችሁም ማለ የእኛን ውድ ልብ አውቃችሁታል መሰለኝ። ልባችን እንደፈለጋችሁ ነው የምታደረጉት፣ አንዴ ወደዚህ አንዴ ወደዛ ሁላችሁም ማለት ነው እና አብዛኛው ኦዲየንስ ደግሞ ሴት ናችሁ፣ ያው ትረዱታላችሁ ይህን ስሜት ብዬ አስባለሁ። ቤት ላይ ትኳኳሉ ይሁን የምትቀቡት ነገር ይሁን አላውቅም። እኔ ነው በቃኛ እንደዚህ ነው። ወንድ ግን አሁን ኩሉ እና አሪፍ ነው ራስን መጠበቅ፣ ጉዳት የለውም። ግን አብዛኛው ወንድ ደግሞ በቃ ታጥቦ ምናምን ጸጉሩን አስተካክሎ ቢወጣ ነው፣ የተለየ ነገር አይኖረውም። እና ያው ቤትም ደርሳለች መሰለኝ፣ እየታየች ከሩቅ ነው የምትመጣው ሸርገድ ሸርገድ እያለች ምናምን፣ ያምር አምሮባታል፣ ዛሬ ደግሞ ቆንጭታ ምናምን ነው የመጣችውና

ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንድ ላይ ቪዲዮ ከሰራን ቆየ። ያው ከቡዜ ጋር አስተዋውቀኝ ጠፋ በዛው በቃ፣ አያነሳ ሙላ ስልክ፣ ና ተንበርክ ተንበርክ። ብቻ ግን ያው የጥፋው በት ምክንያት ታውቂያለሽ እኮ ምንድን ነው? አንቺ አሁን በካሜራ ፊት የምታሰድቢው። በዚህ አጋጣሚ ደስ ብሎኛል። ሆስፒታል ለሆስፒታል ምናምን እያልን ነገሮች ብቻ ግን አሪፍ ነው። ተረድቼ ትልቅ ወንድ ልጅ ዱፕ አርጋለች አባቱን ይመስላል አሉ። ግን ደግሞ እኔ ነው በቃ ሸበላ ነው ነገር የዓይን አባት ለመሆን ተፍ ተፍ እያለ ጓደኛ መቸርሽ በርስ እየጣላል። ወጀሴት ስለሌለ የሚያጋጫ ሀሳብ አደለም እሱ። ወይ እንደምን ነሽ? እግዚአብሔር ይመስገን አለው። አምሮባታል። አምሮብኝ የምር ፈርደዋል። እንግዲህ እኔ አንብበሉ። ኮሜንት ምን ትበልጣለች ተብላለች። አረ በስመ አብ! ማን መስኪየው ኮሜንት ላይ ጻፉት። ማን ነው ቆንጆ? ከኔና ከሷ ፎቶ ተነስተህ ፎቶ ተነስተህ በቪዲዮ እንደዚህ ማን ነው የሚያምረው? አረ ፈርደዋል። መጀመሪያ አሁን ለምን ለምን እና ዛሬ ላይ የጠራሁት ፊት እ ካንቺ ጋር ባሳለፍኩት ጊዜ በዚህ አጭር ጊዜ ውስጥ በጣም የምትወደጅ በጣም መልካም ሴት ደስ የምትይ፣ እውነቴን ነው እና ካወቅኳቸው ምርጥ ሴቶች አንዷ ነች። የምሬ ነው አስተሳሰብሽ፣ የሆነ ይለም መልክ ብቻ ባዶነት ነው እና እሷ ደግሞ ከመልክ ባለፈ ልቧ ንጹህ፣ አስተሳሰቧ ደስ የሚት ነው እና በዚሁ አጋጣሚ ስላወቅኩሽ በጣም ደስ ብሎኛል የኔ። እና ከአንቺ ጋር አሁን እንደዚህ ብቀጥል ደስ ይለኛል። የነበረ ነገሮች ግን ያ ሁሉ አይነችንም እንዳሰብነው አይሆንም። እና ነገ ወደ ነበርኩበት ቦታ እመለሳለሁ እና ልሄድ ነው። ቻው ልልሽ ነው፣ ልሰናበትሽን የመጣሁት። እና የምር ነው እውነት ሳ ደውዬ ምናምን ልጨቀጭቅ ያልፈለኩበት ምክንያት ያው በነሱ ጉዳይ ቪዲዮ እያየሁ ስለነበረ ምናምን ስልክም ሳታነሳልኝ ስትቀር ምናምን እንደዛ ነበር እየመሰለኝ የነበረው እና እኮ እዚያም ደግሞ ነገሮች አሁን እና ስራ ስላለኝ ስለሚከፋኝ ስለምፈልግ ነው እና ደስ ተሰነባብተን እኔም ሊድ አንቺም ደግሞ እዚህ የእነሱ ነገር ሲስተካከል ነበር እንትን ያልኩ የነበረው ያልፈለኩት፣ እንጂ ነገሩ ተስተካከለ ብዬሽ ሳስበው ንተ ብለት አስፈነግጠኛለህ። እን ደስ ሊልሽ እኮ ነው የሚገባው። እንዴት ነው ደስ የሚል ለምን ትራለሽ እንዴ? ቅራ ትቀራ ማለት አንታ ነው ማለት ደብሩኛል። ግን ደግሞ ይሄን ምን ነው አሁን ደስ ብሎሽ በቃ፣ በይ። እንዴት ነው ደስ ብሎኝ? ቻው የት ነው ቤተሰብ አለ ክላስ አለ የት ነው ለቀሽ? ቲቹ ምንም ቢያንስ ከ ምን አልባት ፈጣሪ ከፈቀደ አብረን አሁንም ጊዜ ጊዜ የምናሳልፉበት ቀን ካለ ተመልሽን ልመጣ ይችላለሁ። ግን እስከዛ ደግሞ ልጅ ቾ በይኝማ ማን እንዴት ለምንድነው የማልሄደው ማለት እኔ አንተ ምንም አልመሰለክም ማለት ነው እኔ ብቻ ነኝ እንትን እያልኩ ያለሁት ማለት እዚህ ምን እሰራለሁ ቤቴ ምን የምሰራበት እኮ ምክንያት የለም ማስተካከል የምችለው ነገር ከሆነብህ ነው ተከት የለም ምንድን ነው ማስተካከል እዚህ እኮ ምንም የለኝም ለምን ብዬሽ እቆያለሁ እኮ እሺ አብረን መሄድ አንችልም እሺ እኔ ተከትዬ እመጣለሁ እንጂ አትሄድም ቢኒ እንዴ ምን ምን ለምንድነው ተከትለሽ የሚመጪው ቤቴ ማለት ነው። ለምድሮ ተከትለሽ የሚመጪው አንተ? ቆይ ምንም እኮ ከፍቶኛል፣ ግን ደግሞ በቃ ግድ ነው መሄድ። ነገር ለማስተካከል ነው የምጣው። ስለዚህ ያ ነገር ከተስተካከለ ድጋሚ መመለስ አይቀርም። ነገሮች ተስተካከሉ ይደስ ብሎኝ ነገር አንል ቢሆን ቢያንስ አንድ ሳምንት ቢሆን ጨመራል። ምን እሰራለሁ እቤት ሻይ ምን አደርጋለሁ? እኔ አላሳዝንከም እኩላይም ድግታሳዝኝ። ምን ማለት ነው? አንተ ምንም እየመሰልክ አይደለም ማለት ነው። ምንድን የማይመስል መሄድክ ነው ሜሪኩ ግድ ነው፣ እንድንም ግዴታ አይደለም። ማስተካከል የምችለው ነገር ከሆነ አስተካክለ። ቢያንስ የአንድ ሳምንት ጊዜ እኔ አወቅኩ ብዬ ሳልጨርስ ቢኒ ሊሄዱ ትለኛለክ እንዴ? ቢያንስ የአንድ ሳምንት ጊዜ ማሳለፍ ከቻል ከኔ ጋር ብራይም ተሰልፍ ደስ ይለኛል። ጊዜ ካለን እኮ እኔና እንቺ ማሳለፍ አለን እኮ። ዛሬም ብቻ እኮ አይደለም እንኖረው፣ ነገ ምንኛ ቀን ነው። እና ፈጣሪካ አገናኘን አገናኘን ነው። ነገ ዛሬ አልኩም እኮ ግን፣ ምን አለ ለአንድ ሳምንት ጊዜ ብትሰጠኝ፣ ምን ችግር አለ? ሳምንትን ቆየሁ አልቆየሁም እኮ የሚፈጠር ነገር የለም። ገብቶሻል እኮ ከእኔ ጋር ምንም ምንም እንትን ማለት አልፈልግም፣ መገናኘት ምንም አልፈልግም። ለምን ታስጨንቂኛለሽ? እሺ እኮ መፈለግ አለመፈለግ ጉዳይ አይደለም። አይ ይደብራል። እኔ አወኩህ ብዬሽ ሳልጨርስ ልሄድ ነው። እኔ ብዙ ጊዜ ያለክ ምናም ነገር ነበር የመሰለኝ መጀመሪያ። መሄዱ እኮ ግድ ነው ታውቂያለሽ። ግድ ግዴታ አይደለም ግዴታ ነው እንጂ ስራ አለኝ የራሴ። እዚህ መቀጠል አልፈልግም ታውቂያለሽ። ስለዚህ የምቆይበት ምንም ምክንያት እንደሌለኝ ምንም ቢሆን እኮ ማስተካከል አንድ ሳምንት ጊዜ አሁን ደስ ብሎች

ማሄድክ ኖርማል ነው አንተ? ግዴታ እኮ ነው ማለት። ግዴታ ካደለም ማስተካከል የምችለው ነገር ከሆነ አሳት ነክ መቆየት። ወይ ትራካ ትራያ ካባሽ እኮ ነው እንጂ ለምን ግራ ጋባልክ እንዴ ቢኒ፣ አንድ ሳምንት ጊዜ ጨምር፣ በቃ ምንም ማለት እኮ አይደለም። ሳምንት ሳምን ቆየ ከዛስ ምን አረጋለሁ? እ? በጣም እያስደበርከኝ ነው ግን፣ ያውቀዋል ለምን አሁን እዚህ እንኳን ቢያንስ ያንን ነገር ለማስተካከል ነው ብዬ ዝም አልኩ። ካደረ ነገር ቢያንስ እንኳን ስደውልልክም የዛን ነው የሚመስለኝ። በእነ ሩታ ጉዳይ ነው እና እኔ በማርያም ፈጣሪ ካለ ከተመለስኩ እንገናኛለን። ካልተመለስኩ ደግሞ ደስ ብሎሽ። ቢያንስ እንኳን እኮ ደውዬልህ ተገናኝተን ምናምን እንጂ እኮ ምንም የተለየ ነገር እንትን ብለን አናውቅም። ከኔ ጋርም ጊዜ ማሳለፍ ከፈለግ ምናልባት ስመጣ እንገናኝበት። ጭካኔ ነው በእውነት ነ ጨ አደለም የተሻ ነት ተረጅኝ ለአንተ ምንም ማለት አይደለም ማለት ነው። እንደዚያ እያልሽ ለምን ሌላ ስሜት እንዲሰማኝ ታደርጊያለሽ? አይደለም ለአንተ መሄዴ፣ ስልክ አለመገናኘታችን፣ ምናምን ምንም እየምስልክ አይደለም። አንተ ግዴታ መሄድ ስላለብኝ ነው። ተረጅኝ አንቺ ግዴታ መሄድ ደስ በቃ እሺኒ፣ በማርያም በቃ ቢኒ፣ ቆየ። እሺ ልጅ እየለመንኩክ ነው፣ እሺ ለምበርከክ። ለአንተ ምንም ማለት አይደለም ማለት ነው? ቆይ፣ ምን ለአንተ ምንም ማለት አይደለም ማለት ነው? አሁንም ምንም እየተረዳከኝ አይደለም። ለአንድ ሳምንት ጊዜ ቢያንስ እንኳን ማለት ነው፣ ቢያንስ ቢያንስ ሁለት ሳምንት፣ ሶስት ሳምንት ነበር ያሰብኩት ግን ሳምንት እንደምንም አሳጥራከው፣ ሳምንት ትቆያለች እኮ። እስኪ ያለው አሁን ቤት ነግሬያቸዋለሁ። ምን ቤት ችግር? ምን በቃ ምን ችግር አለ? ከፈለግ እሷ እንደዚህ እንደዚህ አልኖርበትም። የምር የምር ወስብ ወስብ ወስኝማ ወን ነበር የመጣው እንዴ ምን አርክን እንደምትል በቃ አይሄድም። ቤተሰብ ከኔ ጋር ነው፣ ተስማምቷል እና አሪፍ ጊዜ እናሳልፋለን። እዚህ ላንድ ሳምንትም ቢሆን እንደ ብርም ማብቃቅተን እንደ ብርም ማብቃቅተን። እሺ፣ መጋበዝ ላይ ያለው ፎከስ በቃ ይለያል። እሺ፣ ሳምንቱን ሙሉ ከጋበዝሽኝ፣ ቃል ከገባሽኝ፣ ቁርስ፣ ምሳ፣ እራት ሁሌ መጋበዝሽኝ ከሆነ በቃ ብችል ላደርገው ነበር። በፈረቃ እንገባበዛለን፣ አይሻልም? አንድ ቀን እሱ፣ አንድ ቀን እኔም። በቃ አሁን ተስማምተናል፣ ተስማምተናል ምንም

እስኪ በእነሱ ፊት ይሄን ነገር ግፈብኝ፣ ወይ ደግሞ ተንከባክብኝ፣ ወይ ደግሞ አሪፍ ቦታ ውስጥ። ዛሬ ቅዳሜ ነው አይደለ? ጾም አይደለም፣ ችግር የለም ነው። ምግብ ምግብ አይደለም። ካንቺ ጋር አሪፍ ጊዜ ብቻ ላሳልፍ የሆነ ቦታ፣ ወይ ደግሞ ይዘሽኝ ጥፊ። እሺ። ምንድን ነው እንደ ገጠር ሴት ወንድ ነበር ይዞ የሚጠፋው እስኪ ይቀየር እና አንቺ ይዘሽኝ ጥፊ። ምንድን ነው የሚያደርጉት ፈረስ አረቄ ያጠጡና ልጥለፍ፣ እሺ ብሏቸው ደግሞ ሲጠጣ ሆኖ አረቄ ይጠጣሽ እንዲ ሰካ ያስታውቃል። ልምድ አለው እና ቤተሰብ እንወዳችኋለን። ያው ሀሳቢን አስቀይራኛለች። ምንም ማድረግ አልችልም፣ ግድ ነው። ምን ልበላቸው እኔ? ደስ ብሎኛል ስል ነው ጸጉሮች ላይ እኔ ራሴ አበባ አበባ ላይ አበባ ይጨምርለታል የሚባለው እኮ እና ብቻ እንወዳችኋለን።